የአውሮፓ ሊጎች ሲቋረጡ ሰዎች ለምንድን ነው የድብርት ስሜት ውስጥ የሚገቡት? የአውሮፓ ሊጎች በሀገራት ጨዋታ ምክንያት ሲቋረጡ በርካታ የእግር ኳስ ቤተሰቦች በከባድ የድብርት ስሜት ውስጥ ይገባሉ። ይሄ የማይካድ ሃቅ ነው። የሥነ አእምሮ ባለሙያ የሆኑት የማንቸስተር ተወላጁ ዶክተር ጀፈርሰን ሩኒ በጉዳዩ ዙሪያ ጥናት አካሂደው ተከታዩን ብለዋል። የአውሮፓ ሊጎች ሲቋረጡ አብዛኛዎቹ ንዴት፣ የትኩረት ማጣትና የባዶነት ስሜት ያጋጥማቸዋል። የመከፋት ስሜቱ የሚወዱትን ሰው በሞት የማጣት ያህል አድርገውም ይቆጥሩታል። አንዳንዶቹ ከአእምሮ ጤና ችግር ጋር ተያይዞም ሆስፒታል የገቡ እንዳሉ አውቃለሁ። እግር ኳስ በዓለም ላይ ተወዳጁ ስፖርት ቢሆንም በዚህ ደረጃ ራስን መጉዳት ግን አስፈላጊ አይደለም ይላሉ ዶክተር ጀፈርሰን። እግር ኳስን አንድ ላይ ሆኖ መመልከት ማህበረሰባዊ ትስስርን ይፈጥራል። ብዙዎች ከኳሱ በኋላ ውይይት ያደርጋሉ። ባለፈው ዓመት በተሰራው ጥናት መሰረት በዩኬ የሚገኙ ደጋፊዎች ከሀገራትና ከእንግሊዝ ፕሪሚየር ሊግ ጨዋታዎች የትኛውን ትመርጣላችሁ ሲባሉ፣ ከመቶ 98 ፐርሰንት የሚሆኑት ፕሪሚየር ሊጉን እንመርጣለን፣ የሀገራት ጨዋታ ሲኖር በጣም ይደብረናል ማቀኑም አይገፋለንም። የአውሮፓ ዋንጫና የዓለም ዋንጫ ሲመጣ ግን ትኩረት አድርገን እንመለከታለን ሲሉ ነው ሀሳቦቻቸውን የገለጹት። በየሳምንቱ የእግር ኳስ ጨዋታዎችን ስንመለከት ሲምፓቲቲክ የተባለ የነርቭ ሲስተም ይነቃቃል። ኳስ ሲኖር በሰዎች ፊት የደስታ ስሜት ይነበባል። በዘርፉ ላይ ጥናት ያደረጉ ግለሰቦች እንደሚገልጹት እግር ኳስን ለማይረዱ ኳስ መመልከት ጊዜ ማጥፋት አድርገው ለሚወስዱ ሰዎች ጸልዩላቸው፣ ኳስን ለሚወዱ ደግሞ አድናቆትን ስጧቸው በማለት ይናገራሉ። ለማንኛውም ከሀገራት ጨዋታ በኋላ ታላላቅ የአውሮፓ ሊግ ጨዋታዎች በዚህ ሳምንት ይመለሳሉ። የእናንተስ አስተያየት ምንድን ነው? አጋሩን። መልካም ጊዜውንላችሁ